የኦሞ ሸለቆዎች ድንቆችም ዓለም በአንደኛው ክፍለ ዘመን ስትጋለብ በምድር ላይ ያለ አንድ ቦታ በሺዎች ዓመታት ወደ ኋላ ቀርቷል። ሕጎች የሉም፣ ሰዓት የለም። ውበት የሚለካው በስቃይ ነው። እዚህ የኢትዮጵያ ውስጥ ዓለም እንደረሳቻቸው የሚያስቡ ህዝቦች አሉ። እነዚህ ያልተለመዱ ባህሎች ከየት መጡ? ለምንድን ነው ገና ሳይሞቱ የራሳቸውን ቀብር ስነ ስርዓት የሚያደርጉት? ዛሬ ወደ አፍሪካ ጥልቁ ዘልቀን የኦሞ ሸለቆን ሚስጥር እንገልጣለን። የኦሞ ሸለቆ ድንቆች፣ ከዓለም ያልተሰሙን የኢትዮጵያ ጎሳዎች አስደናቂ ያኗኗር ዘይቤ። ጉዟችንን የምንጀምረው በሙርሲ ጎሳ ነው። እዚህ ያለው ውበት መለኪያ እንደ አብዛኛው ዓለም አይደለም። የሙርሲ ሴቶች የፊት ጥርሳቸውን ይነቀሳሉ፣ ከዚያም ከንፈራቸውን በመቅደድ የሸክላ ሳህን ያስገባሉም። ታሪክ አጥፊዎችን ለማራቅ ወይም የከብት ብዛት መገለጫ ለማድረግ ተብሎ ቢታመንም ዛሬ ግን የብልጽግና እና የማንነት ምልክት ሆኗል። የሴቲቱ ሳህን በጨመረው ቁጥር የከብት ድርሻዋ ይጨምራል። በሙርሲ ማህበረሰብ ዘንድ የዚህ ሳህን አለመኖር ማለት ትዳር እና ማህበረሰባዊ ክብር ማጣት ማለት ነው። ይህ ስቃይን ከክብር ጋር ያጣመረ ፍልስፍና ነው። የሐመር ጎሳዎች ደግሞ በሌላ አስገራሚ ስነ ስርዓት ይታወቃል። ይህ ስርዓት ወንድ ልጅ ከአዋቂነት ወደ ጀግንነት የሚሸጋገርበት የህይወት ዘመን ፈተና ነው። ዛሬ የበሬዝን ላይ ወጣቱ ልብስ ሳያደርግ በተሳለፉ በሬዎች ጀርባ ላይ መውደቅ፣ መንሸራተት ወይም መውረድ ሳይፈቀድለት አራት ጊዜ ወዲያና ወዲህ ይዘላል። መውደቅ ኖርን ያመጣል። እናም ስነ ስርዓቱን ለዓመት ለአመት ያዘገየዋል። ይህ ስርዓት የወንድ ብቻ አይደለም። የህቶችና ሴት ዘመዶቹ ስርዓቱን ለማጠናከር በጅራፍ ይገረፋሉ። ይህ የፍቅርና የመደገፍ ምልክት ሲሆን ወንድሙ ወደፊት በእርግጠኝነት እንደሚንከባከባቸው አል የሚገቡበት ነው። የካሮ ጎሳ ደግሞ የኪነ ጥበብ ሰዎች ናቸው የሰውነታቸውን አካል እንደ ሸራ ይጠቀሙበታል። ከጭቃ ከድንጋይና ካፈር በተዘጋጁ የተፈጥሮ ቀለሞች ፊታቸውን፣ ሰውነታቸውን ያስውባሉ። ይህ ማስዋብ ከውበት በላይ ትርጉም አለው። የጦርነት ጊዜ መልክት ያስተላልፋል፣ የአደን ስኬትን ያሳያል፣ እንዲሁም ለአምልኮ ስርዓቶች ይዘጋጃሉ። ከዚህ የላቀ የካሮ ጎሳ መለያ ደግሞ የሰውነት ላይ ጠባሳ ጥለት ነው። እያንዳንዱ ጠባሳ ታሪክ አለው። ይህ ሥርዓት የጎሳውን ታሪክና የእያንዳንዱን ግለሰብ ማንነት የሚገልጽ ህያው የኪነ ጥበብ ስራ ነው። የኦሞ ሸለቆ የሰው ልጅ ባህል ምን ያህል ሰፊና ድንቅ ሊሆን እንደሚችል ምስክር ነው። ለኛ ያልተለመዱ የሚመስሉ ልማዶች፣ እነዚህ ጎሳዎች ግን የህይወት የክብርና የማንነት መሰረቶች ናቸው። እስከመቼ ነው እነዚህ ጥንታዊ ባህሎች ዘመናዊውን ዓለም የሚቋቋሙት? ጊዜ እየገፋ ሲሄድ እነዚህ የዓለም ድንቆች ሊጠፉ ይችላሉ። ይህን ድንቅ ታሪክ ሌሎች ለማድረስ እንዲቻል ላይክ አድርጉ። ስለ እነዚህ ጎሳዎች ሀሳቦን ኮሜንት ላይ ያጋሩን። የዓለም ያልተሰሙ ታሪኮች እንዲሁም ባህሎች እንዲደርሰው ቻናሉን ሳብስክራይብ በማድረግ የቤተሰብ አባል ይሁኑ። በሌላ ቪዲዮ እስከምንገናኝ ደህና ይሁኑ።